የገብርዬ ክፍለ ጦር ያደረጃጀት መግለጫ ገረጅነታቸውን ብቻ ሳይሆን የውሸት ጭንብላቸውን በገሃድ ተረጋግጧል። ህዝብ የመሰከረለትን ንጽህናው የተነገረለትን ወንድሞቿ አይሁዳውያን ገለው አሳይተውናል። እንደሚታወቀው የአማራ ህዝብ ፋሽስት ኢጣሊያንን አንበርክኮ እና አብረክርኮ የኢትዮጵያን ነጻነት ብቻ ሳይሆን የአፍሪካን ነጻነት ቀን ድል ከሆነበት ከ1880 ዎቹ ጀምሮ በምዕራባውያንና በአገር ውስጥ የበታችነት ስሜት የሚናውዙ አካላት ጥርስ እንደተነከሰበት ያልተደበቀ ሚስጥር ነው። የአማራ ህዝብ እንደ ህዝብ በጠላትነት ፈርጀው የሚንቀሳቀሱ ኃይሎች በውጭ ገዛ እና በውስጥ ባንዳ በማሰማራት የአማራ ጠላቱ ሆዳሙ አማራ ነው እንደተባለው፣ በ1980ዎቹ መጀመሪያ ተሳክቶላቸው ስልጣን እንደተቆናጠጡ የቅርብ ጊዜ ትዝታ ነው። ይህ እርኩሰት አካሄድ የአማራን ህዝብ በጠላትነት ከፈረጀው ህዋትና ኦነግ ሸሜ ጋር ተባብሮ መስራት የአማራን ምድር እንደ የመንና ፊልስጤም የጦር አውድማ ለማድረግ የሚደረግ ቆሻሻ ስነ ምግባር አጥብቀን እንቃወማለን፣ እንታገላለንም ንጹህ አማራ ታጋይ ለቄራ ማዘጋጀት ጭራቀው እየደም ነጋዴነት ነው። በህልውና ትግኑ እንደና አርበኛ ንሙት፣ አርበኛ ዮሐንስ፣ አርበኛ ራምቦ፣ አርበኛ እያሌው ምትኩ፣ አርበኛ ማሁሰና ያንደርጌ፣ አርበኛ ውባንታባተ፣ አርበኛ ይሸሹም፣ አርበኛ ያለባቸው ወራሽ፣ አርበኛ ገበየው ዘውዴ፣ አርበኛ መኮንን አረጋይ፣ አርበኛ ስመኛው መብራት ወይም ጋሸ አርበኛ ክንዳለም ደሴንና ሌሎች መሰል አብሪ ኮከቦችን ያጣንበትን መራር ትግል እንደ ግብሪ እንደ ገብርዬ ክፍለ ጦር ከመቶ አስር በላይ አባሎቻችን ጭምር ያጣነበትን ትግል ሰሜናዊ በሚል ውሽል የፖለቲካ ቁማር፣ ቅባተ ንግስና በሚል ኋላ ቀርነት ያረጀ ያፈጅ አስተሳሰብ ለግለሰብ የስልጣን ፍትወትና የግለሰብ ማንነት ግንባታ መጠቀሚያ ለማድረግ መሞከር አማራን በአደባባይ ባህራጅ መሸጥ ነው። አማራነት ትህትናን ቅንነትን ጀብድን፣ የአስተዳደር ብቃትን፣ የዋህነትን፣ ሰወዳድነትን፣ ርህራሄን፣ እውነትን፣ ፍትህን፣ ሀቅን በአጠቃላይ ምልዑ ፋኖነትን አባታችንም ሜጀር ጄኔራል ደስታ ከፍ ያለው ደሴ ሴራዎችን ፍንትዋ አድርጎ አማራነትን መስመር አሳይቶን በክብር ተሰውቷል። በእና ሳምነው ጽጌ፣ በነ ጎቤ መልኬ፣ በነ ዶክተር አምባቸው፣ በናስቻለው ደሴ፣ በነ ሳሙኤል አወቀ በእናስ ማረዳኝ ያየነውን የባንዳነትና ይሁዳ ተግባር አማራን በሴራ ለማዳከም አልፎ በአደረጃጀት ልዩነት ምክንያት በግልጽና በስውር ሜጀር ጀነራል ባንታባተ መዋከብ እስከ አርበኛ ምህረት አሳየ ሰቆቃ፣ ግድያ፣ የጋዜጠኛ ቤዛ ወይም ፊታውራሪ መረሸን፣ የቄስ ጌታ ሰው እደግልኝ ግድያ፣ የሻለቃ ደሴ አሪዎ ሰው እያስከሬን ቃጠሎ፣ ግፍ የፈጸሙት ከሩቅና ከቅርብ እጆች የተቀነባበረ ሴራ የአማራታኑ አንድነት በጎንደር ከፍተኛ እና ዝቅተኛ አመራሮች የፈጠሙ የፈጸሙት ግፍ አልበቃቸው ብሎ የአርበኛ ከፍ ያለው ሞት ግን አማራነትንም ትግሉንም እያዩ ወግተው ገለውታል። ታጋይ ይሰዋል ብቻ ሳይሆን ትግልንም እያየ ነው ተቀብሮ ከእንግዲህ ያለው ትግል ከእንደገና የሚጀመር የመከራ ዶፍ የወረደበት የፈተናዎች ካባ የተከናነበ ጨቅላና እምቡጥ አብዮት ነው። በህልውና ትግሉ አንዱ ሰጭ አንዱ ተቀባይ አይደለም። ታግሰናቸዋል፣ ጠብቀናቸዋል የሚል የግብዝነት መግለጫ ጭምር እያየን ማሽላ ሲያር ይስቃል እንዲሉ አማራነታችን ሰፍሮና ቆጥሮ የሰጠን ፈጣሪያችን እንጂ በሃይማኖት ሰበብ የሚሆን በብሔርተኝነት የውሸት ካባ የሚንቀሳቀሱ ሐሳዊ መስኢ አይደሉም። እኛ ኩሩ አማራዎች የአባታችን ልጆች ማንነታችን አማራ አለፍ ሲልም ፍትሕ የሰፈነባት ለአማራም ሆነ ሌሎች ማህበረሰቦች የተመቸች ኢትዮጵያን የምናልም ባለብሩህ ተስፋ ታጋዮች ነው። የህዋት አጎዛንጣፊ፣ የአገው ሸንጎ ተለጣፊ፣ የብልጽግና አንሶላ ተጋፋፊ፣ የሸኔ የስር ሚዜዎች። እኛን የመተቸትም ሞራሉም ስብዕናውም የላቸውም። አርበኛ ከፍ ያለው ደሴ መለኮታዊ ነጸብራቅ ነው፣ የማይጠፋ ብርሃን የማይደበዝዝ ፋና ነው። ታሪኩ ከመጽሐፍም በላይ ነው። የጦር ጠበብቷ መለሰናይ በ1990ዎቹ መጀመሪያ ጀምሮ የሰራቸው ገድሎች ተከትበው ያልቁ። የወያኔን አጋዚ ብቻውን የሚያስፈነጥዝ ለክብሩና ለማንነቱ የጸና የክፉ ቀን ደራሽ የህዝብ ዋለይታ ውሃቤ ሰላም ከፍ ያለው ደሴ የአጣየ ከሚሴፋና ወጊ የመተከል ደመላሽ የሁመራ ማይካድራ ፈጥኖ ደራሽ የደውንቴ ወገል ጤና ያቀስታፊ ተውራሪ የራያ የጨጭር ጀብደኛ የጋሸና ሙሲት ኮሎኔል ማራኪ የጨጭ ሆበር ዘጊ የደብረ ታቦር አለምሳጋ ጦር መሪ የሁመራ አታክራ ወርቅ ተሸላሚ፣ የጎንደር ዩኒቨርሲቲ የጦር ጠበብቶች ተሸላሚ፣ የአዲስ አበባ የአማራ ማህበር ማዕከል አባላት አርበኞች ተሸላሚ እና አልጋውራሽ የባህር ዳር ሚኒስትሮች እና ጀነራሎች ኮከብ ተሸላሚ የጋይንት የደብረታቦር የስርዓቱን ክፍለ ጦሮች የደመሰሰ የባዕደን ዙፋን ጠባቂ ከወረዳ እስከ ዞን ያሉ የጸጥታ አካላት